ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እኔ ደህና ነኝ፣ አልሐምዱልላህ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ሰላም ነው ወይ? እኔ ጋ ሁሉም ሰላም ነው፣ አልሐምዱልላህ። እስኪ ገባ ገባ በላችሁ፣ ሼር፣ ሰብስክራይብ አድርጉ። እንዲህ የሚያምር እንዲህ የሚያምር አበባ አላህ ይወፍቃችሁ፣ እናንተንም በሀገራችሁ በግቢያችሁ ማለት ነው ደስ ብሎ

ያለው ተዝናኑ። ትንሽ ደስ ይላል እና ለማንኛውም እስቲ ሰብስክራይ ባል ሰብስክራይ ሴራሱ ያ እንግዲህ የሰው ግቢ እንዲህ ያምራል። የእኛን ደግሞ ላይስጠ እያል ጠ ማድረግ ነው ህቶቼ ከስድድብ ከመሰዳደብ ቆንጆ ነገር እየሰራን እንድንደሰት ደስ ይላል። ግቢያችንን እያለማን ቆንጆ ቆንጆ ነገር እየተከልን አሁን ይሄ አበባው ደስ ይላል። በእርግጥ ቆንጆ ነው፣ የሚከፋ ነገር አይደለም። ግን የሚበላ ቢሆን ነው ጥሩ። አሁን ይሄ አይበላም፣ ለአይን ብቻ የአይን መዝናኛ በቃ። አይናቸው ጥሩ ነገር እያለካ እንዴ፣ ምንም ነገር የለውም እኛ ደግሞ በሀገራችን የሚበላ ነገር ብርቱካን፣ ሙዝ፣ ሎሚ እንዲ ብንተክል ላይንም ደስ ይላል ለምግብም ያገለግለናል ማለት ነው። እና እህቶቼ ሰብስክራይብ አርጉ፣ ሼር አርጉልኝ እስኪ በእናታችሁ ሼር ሼር ሼር አርጉልኝ። ሼር ብታረጉልኝ እኔ የምጠቀማለሁ፣ እናንተን የምጠቅማችኋለሁ። አንዳንድ ነገር እንደዚህ አሳያችኋለሁ ዞር ዞር እያልኩ ፀሐዩንም ምኑንም ሳልፈራ ማለት ነው። ፀሐዩ በጣም ኃይለኛ ነው። ስ ዛፍ ስለሆነ ትንሽ እቋቋማለሁ እንጂ ፀሐዩ በጣም ኃይለኛ ነው። ግን ደስ ይላል አካባቢው። ማሻላህ አላህ በቤታችን በግቢያችን ያርግልን። ደስ ይላል በጣም ይቺ ብቻ ናት፣ ሌሙን እቺም ሎሚ ማለት ነው። ግን ገና ፀሐዩ አልቻለችውም፣ እየሞተ ነው ቅጠሉ። አያችሁ፣ እየተቃጠለ እየተቃጠለ ይሄዳል፣ እንጂ እንትን ቢል ደስ ይል ነበረ። ማሻላህ ተባረከላ ነው እና ሼር አርጉልኝ በቅንነት ማለት ነው ሺ ወዶች